ነቢቾ ብዙ ጊዜ ማለት ነው ይዋጓሃል። በአንተ የተነሳ ከብዙ ሰው ጋር ተጣልቻለሁ። ምን መሰለ፣ ቤት ገዛው ሳላስበው። ይሄ ሚራክል ነው። እንደዚህ ከልጆቼ ጋር አምሬ ዓለም እንዲያየኝ ያደረገው የዚህ ቤት ቅባት ነው። ኦሮሞ ደግሞ በጩኮ ነው የመጀመሪያ የሚወደድ ትልቅ ባህል፣ እርጎና ጩኮ ነው። ይዤ መጣሁ። በጣም ቆንጆ። ወደፊት ምን መሆን ትፈልጋለሽ? ዘማሪ ዘማሪ ወደፊት ዘማሪ ማለት የምትፈልጉ አንድ መዝሙር መዘመር

ጣ ያመጣችሁ ከምን ተነሳ ነው? የእግዚአብሔር ሰው በጣም በሚገርም ሁኔታ እግዚአብሔር እውነት የአንተ አምላክ የኔን ቤት ጎብኝቷል። በእውነት የእግዚአብሔር ሰው አንተ ትክክለኛ የእግዚአብሔር አገልጋይ ነህ። በአንተ እኔ ተባርኬያለሁ። ዘመኔን ብዙ ጊዜ ማለት ነው፣ ንብረት እያለኝ ማለት ነው፣ ንብረቶቼ ተይዘዋል። እነዛ ንብረቶቼ ግን ከነዛ ውስጥ አንዱን መሸጥ እፈልግ ነበረ። ስለዚህ ያንን ንብረት አወረዱብኝ ማለት ነው። ከዛ በተዋረድኩበት ሀገር ላይ ማለት ነው ጥዬ ወጥቼ ነው። ከዛ ያንን ንብረት በራሱ ሰዓት እግዚአብሔር ሊሰራይም ስለፈለገ ጸጥ አለ። እኔም ደግሞ ያው ከእግዚአብሔር ጋር ተጣበቅሁ። አጋንንትም ይዋጋኛል፣ እኔም ደግሞ ከጌታ ጋር እዋጋለሁ። አሸናፊው ግን ከጌታ የሆነ ነው። ኢየሱስ ጌታ ነው። ያንተ አምላክ አምላክ ነው። እውነት እኔ ሆነ ተሳካ። ቤቱ በሚገርም ሁኔታ እኔ በፈለግኩት እራሴ ባልኩት ከሚሊዮኖች በላይ በእውነት ነው ምላችሁ። ወንድ ወገነት አዋሳ ያቁኛል ማለት ነው። ስለዚህ ምን አይነት አምላክ ነው ያለሽ ተብዬ ተከብሬ ተመርቄ ቤቱን ሸጥኩኝ ማለት ነው። ከዛ በኋላ እግዚአብሔር የተባረከ ይሁን። በእውነት የአንቺ የምታመልኪበት ቸርች የት ነው? ነቢ ጆ ብዙ ጊዜ ማለት ነው ይዋጉሃል። በአንተ የተነሳ ከብዙ ሰው ጋር ተጣልቻለሁ። እኔ እዛ ነው የማገለግለው፣ መንፈሴ አባቴ ነቢጆ ነው ላለሁኝ። አንቺ ደግሞ ይላሉ። ነገር ግን እኔ አልሰማም። እውነቱን ከመናገር ወደ ኋላ አልልም። እዚህ ቤት ታሪኬ ተቀይሯል ከመጀመሪያ እስከ መጨረሻ ማለት ነው። ስለዚህ ወዴትም ሊሄድ አልችልም። በዚህ ቤት ቅባት ነው የኔ ህይወት የተስተካከለው። ብዙ ምስክርነት አለኝ። ስለዚህ ዛሬ ደግሞ እንደዚህ ከልጆቼ ጋር አምሬ ተውቤ ማለት ነው አለም እንዲያየኝ ያደረገው የዚህ ቤት ቅባት ነው፣ የነቢጆ ቅባት ነው። ሃሌሉያ! ኢየሱስ ጌታ ነው፣ ኢየሱስ ጌታ ነው። ቤት ምን የመሰለ ጥቁር ውሃና አዋሳ መካከል ቤት ጌታ ሰጠኝ። ምን የመሰለ ቤት በዛው ሳላስበው። እግዚአብሔር ይባረክ። ይሄ ሚራክል ነው በእውነት ሚራክል ወስጃለሁ። እዚህ ቤት እንደገና የሚራክል ሀውሱንም ወስጃለሁ። ከዛ በኋላ ለህይወቴ ታምር ነው ሚራክል ነው በእውነት ነው ም እግዚአብሔር ይባረክ። ኢየሱስ ጌታ ነው። ስለዚህ ይሄንን የስጦታ እዛ ሻሸመኔ ማለት ነው የአርሲ ባህል ነው። እዛው በተናኩበት ሀገር ላይ እግዚአብሔር የዚህ ቤት ቅባት እንዳከበረ እንዲያውቁ እነሱም እንዲያዩ ያንተን አምላክ አምላክ መሆኑን እንዲያውቁ፣ ይሄንን የመሰለ ባህላዊ ኦሮሞ ደግሞ በጭኮ ነው የመጀመሪያ የሚወደድ ትልቅ ባህል ይላል። ለሚከበር ሰው የሚሰጥ ስጦታ ነው፣ እርጎና ጭኮ ነው ይዤ መጣሁት። በጣም በጣም ልጆች፣ ልጆችሽ ነው? እንዴት ነው ትምህርት? ወደፊት ምን መሆን ትፈልጋለሽ? ወደፊት ዘማሪ ዘማሪ ዘማሬ ወደፊት ዘማሪ ዘማሬ ነው የምትፈልጉ በቃ ነው ነው

እንወድሃለን። ኑርልን። አሜን። ተባረክ፣ ሊባረካቸው በጌታ በኢየሱስ ስም ስልጣን። በጌታ ቤት ውስጥ እድሜ ሁሉ ኑሩ። በጌታ ቤት ውስጥ ደግሞ በአገልግሎት እድጉ። በጌታ ቤት ውስጥ እድማችሁ ጨርሱ። አጋንንት ጉልበታችሁ አይበላም። አሜን። እግዚአብሔርም አገልግሉ። ዘመናችሁ የበረከ ዘመን ይሁን። ዘመናችሁ የዝማራ የሳቀ ዘመን ይሁን። በኢየሱስ ስም ባርከዋል። አሜን። ተፈጸመ። በኢየሱስ ስም መልካም ነገር ይሁንልሽ። እግዚአብሔር አዲስ በሮች ያስከፈትሽ። ከዚህ የበለጠ ምስክርነት ሌላን እንስከፍልሽ። በኢየሱስ ስም ስልጣን ጠላቶችሽ አልቋል። ተፈጸመ።